ፋሲ ጋር የምትባል ድብኝት ወፍራም ማለት ነው። ዝፍን ዝፍ ማለት ነው። አርፈሻ አትቀመጭም እንዴ? ከአንቺ ሰው ምን ሊማር ነው? አየንሽ እኮ በቃ ተጣላሁ ታረኩት ያለሽ ታረቅሽ አለር ተሰብስበሽ ቁጭ በይ። ነገ ላይ ውላ ቁጭ ብለሽ አፍነሽ ገለሽ ይህን ሲቢጣ ልጅ እስር ቤት በምን ገባውናት እኔ ሰምቼ እንዳልሰማ አልፌ ነገ ገለሹ ሰውድ እንዳይል ነው ሊያናድዳት እንደገና ዜድንም ይጀነጅናታል ዜድንም ማለት ነው። ዜድ ማልታው ሲቢጣነ ልጅቷ አካራቴን አታቃታለ ዜድ እኔን አችለኝም አለችው። ይናው ምን አርጎ እንዳንገበገባን በዚህ ቅጥነቱ ሜቢስ አንጃው ትልቅ ነው መሰለኝ አርበድብዷታል። ይናው ፎንቃ ጠልፎት በፍቅርን ሰትቼ ገደል ውስጥ ገባው አቧራ ውስጥ ቪዲዮ ትሰራ ያለሽ። ከዛ ደግሞ ረመዳን በርዝዴን ሰዓት ሰማ ምናምን ፍቅር ያዘኝ ከዛ ሲጀመር ይሄ ልጅ ቅጥነቱ ሁሉ ከአንቺ ጋር ምንም ማቻ አታረጉ። ማቻ አድርገናል ካላችሁ ለምን ቤታን ዘግታችሁ አትቀመጡ? አንቺ ወገብሽን ዙሪያውን ያቅፍሻል ይሄ ልጅ። ወገብሽን አቅፎ ይችለዋል አፍነሽ እንዳትገኙ እና ይሄን ልጅሽን ሳታሳድጊ ላዩ ላይ ቁጭ ብለሽበት እንዳትገኙ ነው እኔ ስጋቴ፣ የልጁን ቅጥነትና እና ያንችን ውፍረት ሳይ አፍነሽ እንዳገኙ ከላይ ልሁን ብለሽ። ደግሞ እዚህ ሚዲያ ላይ ከላይ መሆን ጥሩ ነው ሲሉ ሰምተሻል። ከላይ ሆነሽ ይሄን ሊገለሹ ልጅሽን ሳታዛልጊ እዛ ዱባይ እንዳትቀሪ ነው የምፈራው። ሶሻል ሚዲያን ስንጠቀም በአግባቡ ብንጠቀመው ለሌሎቹም ምንጠቅማለን፣ ለእኛም እንጠቀማለን ማለት ነው። ይህ ማለት ምን ማለት እንደሆነ ታውቃላችሁ? ቤተሰብ አንዳንድ ጊዜ ወደ ሶሻል ሚዲያው ስንመጣ ምስኪን ሁነን እንመጣለን። ታዋቂ ለመሆን ብዙን ጥራለን፣ ብዙን ለፋለን። ነገር ግን ታዋቂ ከሆነን በኋላ የመጣንበትን ወይም ደግሞ የተነሳንበትን መነሻችንን የምንረሳ ብዙዎች አለን እና ዛሬ እንግዲህ ይዤላችሁ የመጣሁት በፋሲካ እና በሮሚ ጉዳይ ነው። ሁለቱንም የማያውቃለ ብዬ አላስብም። ሰላም ጤና ይስጥልኝ ውድና የተከበራችሁ በሙሉ ዓለም የምትገኙ የሰው ዘር በሙሉ ሰላም ልናንተ ይሁን እያልኩኝ ኢትዮጵያውያን እንዲሁም የኤርትራውያን እህት ወንድሞቼ በያላችሁበት ሰላማችሁ ይብዛልኝ። ላይክ ሸር እያደረጋችሁ አሁንም ድጋፋችሁ አይለኝ አበረታቱኝ። አስተያየት ካላችሁ እቀበላለሁ፣ ይሄንን ነገር አይሆንም ይሄ ነገር ጥሩ ነው በሚለው ማለት ነው። አብራችሁኝ ላላችሁ እህት ወንድሞቼ ሁላችሁንም ከልብ አመሰግናለሁ። እንግዲህ ዛሬ የመጣሁት በሁለት ሰዎች አጀንዳ ነው የመጣሁት። በማንና በማን ብትሉኝ መጀመሪያ ላይም ጠቅሻዋለሁ ማለት ነው። የመጣሁበት ርዕስ እንግዲህ ሮሚና ፋሲካ ሰሞኑን ሶሻል ሚዲያ ላይ እየተሰዳደቡ ነው እየተነጋገሩ ነው ያሉት። እላፊ ቃላት ሲነጋገሩ እያየን ነው። ያው እንግዲህ ሮሚ ስትናገር የነበረውን መጀመሪያ ላይ አስገብቻላችሁ እንዳያችሁት። ፋሲካም እየተናገረች አይቻለውኝ። ነገር ግን አንዳንድ ጊዜ ምን አለመስላችሁ፣ ሶሻል ሚዲያ ላይ ስለመጣን ተመልካች ስላለን ወይም ደግሞ ተከታይ ስላለን እላፊ የሆነ ቃል ባንጠቀም ማለት ለሰው የሚጠቅም ለልጆች የሚተርፍ ለልጆቻችን የሚተርፍ ጥሩ ነገር ነው እንጂ ማስተላለፍ ያለብን የስድብ ናዳ ማስተላለፍ ወይም ደግሞ መሰዳደብ፣ አንዱን ከአንዱ ማሳነስ፣ አንዱን ከአንዱ ከፍ ማድረግ ተገቢ ነው ብዬ አላስብም። እንግዲህ ሮሚ እየተሳደበች ነው፣ ፋሲካን እየተሳደበች ነው። ፋሲካን በቀደም ዕለት እየተሳደበች አይቻለሁ። አርፈች ተቀመጪ የሚል ነገር አለ። ነገር ግን ሮሚ ከመጀመሪያውም ተሳዳቢ ናት፣ ተናጋሪ ናት። አንዳንድ ጊዜ ምስኪን መስላም ትመጣለች። ያው እንግዲህ ሶሻል ሚዲያው ላይም በስድብ እንግዲህ የታወቀች ናት ማለት ነው። ውሽዬ ግን ፋሲካ እህቴ መጀመሪያ ላይ አመጣጧን እናውቃለን ሁላችንም፣ እንዴት እንደመጣች እንዴት ወደ ሕዝቡ ልብ እንደገባች ማለት በጣም የሚያሳዝኑ ነገሮች ነበሩ። በዛ ላይ ደግሞ ያው እሷ በቃ በራሷ ኮንፊደንስ ተጣጥራ ከዚህ በመድረሷ ሁላችንም ደስ ብሎናል። እውነት ለመናገር ማለት የሰው ልጅ ከወደቀበት ላይ ወድቆ እንዲቀር ሳይሆን ከወደቀበት ላይ ተነስቶ እርምጃዎችን ተራምዶ ሲ ደስ ይላል። እኔ እሷ ተለውጣ እንደዚህ ታዋቂ ስትሆን በተለይም ደግሞ ሂዳ ልጇን ስታይ ልጇ መጥቶ እሷ ጋር ሲገናኝ የነበረው ስሜት አያለሁኝ ብዙ ጊዜ እና ያን ሁሉ ተቋቁማ ያን ሁሉ ነገር አልፎ እግዚአብሔር ይመስገን እዚህ ላይ ደርሳለች። ነገር ግን አሁን ላይ እየሰራች ያለችው እያደረገች ያለችው ድርጊት ማለት ከህዝቡ ጋር ታዋቂ ነኝ ብለሽ እኔ ለፋሲካ ይሄ መልእክት ቢደርሳት ብዬ እመኛለሁ። ምክንያቱም ታዋቂ ነኝ ብለሽ የምታደርገው ነገር ከህዝቡ ልብ ውስጥ እያወጣሽ ነው ያለው፣ የምሰሪው ስራ ትክክል አይደለም። ስለዚህ ወደ ራስሽ ተመልሰሽ ራስሽ ብታዳምጭ ና በድሮ በመጣሽበት ከህዝቡ ጋር እንዴት ነው ያለሽ ሪሌሽንሽፕ የነበረው? ህዝቡ ተቀባይነት በህዝቡ ዘንድ ተቀባይነትን አግኝተሽ ነበረ። ህዝቡ ወዶሻል፣ አዝኖልሻል። ስታለቅሽ ሁላችንም አዝነንልሻል። ምክንያቱም ያንቺ ስሜት ብዙዎቻችን ጋር ስሜቱ ስላለ ማለት ነው። እንሰራለን፣ ግን የሚጠቀመው ሌላ ነው። በገንዘባችን እንኳን እኛ ተጠቃሚዎች አልሆንንም። አንቺ ደግሞ እየተናገርሽ ያለሽው እየሰራሽ እንኳን እየላክሽ የልጅ አባትሽ ብዙ ነገር እንዳደረገሽ፣ ብዙ እንደበደለሽ ተናግረሻል። አሁን ግን ያ ሁሉ ነገር ሁሉ ልፋትሽን ቆጥሮልሽ ወደ ሶሻል ሚዲያ መተሽ በህዝቡ ዘንድ ተቀባይነትን አግኝተሻልና አሁንም እድልሽን እኔ በአግባቡ ተጠቀሚበት። ምክንያቱም የእኛ ህዝብ ሲወድም ወደደ ሲጠላም ጠላ ነው። ሀበሻ አይጥላሽ። ለምንድን ነው ራስሽን ልታወርጂ የቻልሽው? የምታደርጊያቸው ድርጊቶች፣ የምትሰሪያቸው ስራዎች አግባቦች አይደሉም። ራስሽን አስተካክይ። ራስሽን ወደ መጀመሪያው ማንነትሽ መልሽ። ከህዝቡ ጋር ነው የሚሻልሽ። አንቺ ገና ለገና አሁን ላይ የምሰሪው ስራ ወይም ደግሞ ታዋቂ ሁኛለሁ ከዚህ በኋላ አልወድቅም ብለሽ ከሆነ ማለት የሰው ልጅ ይነሳል ይወድቃል፣ ይወድቃል ይነሳል። አንቺ ባለሽ ነገር ሰው ጋር ተቀባይነት አግኝተሻል። በሰው ልብ ውስጥ አድረሻል። ሰው አዝኖልሻል፣ ወዶሻል። ብዙ ነገር እያደረገልሽ ነው የኢትዮጵያ ህዝብ። አሁን ላይ ግን እያደረግሽ ባለው ነገር ህዝቡ ከልቡ እያወጣሽ ነው፣ እየተቆጣብሽ ነው እና ወደ መጀመሪያው ማንነትሽ ተመለሽ እላለሁ፣ ውሽዬን እሮሚ። እንግዲህ ያው መሳደብ እንግዲህ ትሳደባለች ትናገራለች። አንዳንድ ጊዜም ደግሞ ሰው ሲጎዳ አዝኖ ስታይም ታዝናለች። ያው እሷ እንኳን ችግር የለውም ለምደዋለች። በዚህ እንትን ነው የተላመደችው ከህዝቡ ጋር ማለት ነው። በዚህ ገጸ ባህሪ ነው የእሷ ገጠ ባህሪዋ ይመስለኛል የሮሚ ማለት ነው። እና ይህን መልእክት ማስተላለፍ የፈለግኩት ለውሽዬ ወይም ደግሞ ለፋሲካ ነው። ሁላችሁንም እንደምናውቀው ትናንት ከትናንቱ ዛሬ ላይ እየተሻሻለች በመጣሽ ቁጥር አሁን ላይ ግን እንደገና ወደ ኋላ እየተመለሰች እየተጎተተች ነው ያለችው። ሰው አንዳንድ ጊዜ የተሰጠንን ነገር በአግባቡ አንጠቀምበት ስንል ወይም ደግሞ እድሉን ቻንሱን ሳንጠቀምበት ስንቀር እየቆየ ነው የሚገባን። ዛሬ ላይ ምናልባት አንቺ እድሉን ስላገኘሽ እና ሁሉም ነገር አልጋ ባልጋ ስለሆነልሽ፣ ያ ፈተናዎቹ ስላለፉ ምንም ላይመስልሽ ይችላል። ነገር ግን ይህን ክብርሽን እያጣሽ እያጣሽ እያጣሽ እየወረድሽ በሄድሽ ቁጥር ነገ ላይ ደግሞ ልብሽ ድጋሚ ሊሰበር ይችላል እና እዩኝ እዩኝ ማለት ደብቁኝ ያመጣል። ነው እዩኝ ሳይሆን ሙያ በልብ ነው። መስራት ያለብሽን ማድረግ ያለብሽን ወደ ሶሻል ሚዲያ ይዘሽ መምጣት ያለብሽን ደግሞ ብታውቂና ብትመርጭ የተሻለ ነው ባይነኝ። ምክንያቱም እኔ እንጃ ላይቭ ላይ ወጥቶ ማልቀስ፣ መሰዳደብ፣ ላይቭ ላይ ወጥቶ መነፋረቅ ወይም ደግሞ ሌላ ነገር ላፊ ቃላት መነጋገር ተገቢ ነው ብዬ አላስብም። የዛሬው መልእክቴ እንግዲህ ላስተላልፍ የፈለኩት ያው እንደኛ የመደምቅ ስለነበረች ቢደርሳት እንኳን መድረስ አይደርሳትም አውቃለሁ። ነገር ግን ሁላችንም የመጣንበትን ባንራሳ፣ ትናንት የት ነበር እና ዛሬ የት ላይ ነን፣ ነገስ ምን ይገጥመናል፣ ነገስ ምንድን ነው ማድረግ ያለብን ብለን ብናስብ ሁላችንም መልካም ነው። አንዳንድ ጊዜ ታወቅን ወይም ደግሞ ተወደድን ብለን መልሰን ራሳችንን ወደኋላ የምንመልሰው ከሆነ አሁንም አልተሻሻልንም ማለት ነው። መሻሻል ማለት ከትናንትናው ማንነት ስትወጣ ሀሳብህንም ወይም ደግሞ ራስህን ማንነትህንም እያሻሻልክ መሄድ ማለት ነው እንጂ ታወኩኝ ወይም ደግሞ ከትናንቱ ተሽያለሁ ብሎ የማይሆን ስራ መስራት፣ የማይሆን ድርጊት ማድረግ ተገቢ ነው ብዬ አላስብም። በተረፈ እንግዲህ ውድና የተከበራችሁ ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። አብራችሁኝ እንደቆያችሁ ተስፋ አደርጋለሁኝ። በድጋሚ በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላማችሁ ይብዛልኝ። ሀገራችንን ኢትዮጵያን፣ ሕዝቦቿን እግዚአብሔር ይጠብቅ። እኛንም በሰላም በየሰው ሀገር የተሰደር ነው እውነት ስደት በቃችሁ ብሎን እንጀራችንንም ኑሯችንን በሀገራችን ከቤተሰቦቻችን ጋር እንዲያደርግልን እመኛለው ማለት ነው። ለእኛም ደግሞ እንዲህ መናቆርን እንዲህ ደግሞ መሰዳደብን ሳይሆን ፍቅር፣ አንድነትን መተሳሰብን ያድለን እላለሁኝ። የዛሬው ቪዲዮውን በዚሁ ጨርሻለው። በድጋሚ እስከምንገናኝ ድረስ በያላችሁበት ሰላማችሁ ይብዛልኝ። እወዳችኋለሁ፣ አከብራችኋለሁ። ደህና ሁኑልኝ።